ኢትዮጵያ ዘንድሮም ልክ እንዳምናውና ካቻምና ሁሉ ለአዲስ ፕሮጀክት በጀት እንደማትይዝ ተናግራለች። በዚህም ልክ እንዳለፉት ሶስት ዓመታት ሁሉ የተጀመሩ ፕሮጀክቶች የሚጠናቀቁበት እንጂ አዲስ የሚጀምር የኢኮኖሚ ማሳለጫ መንገድ፣ ትውልድ መቅረጫ ትምህርት ቤትና ሆስፒታል አይገነባም ተብሏል። ለ2018 የተያዘው በጀትም ይህን ታሳቢ ያደረገ ነው። ሀገሪቱ ለበጀት ዓመቱ ካቀረበችው 1.93 ትሪሊዮን ብር ውስጥ ለመሠረተ ልማት ከቀረበው በጀት ለዕዳ ለደሞዝ ለድጎማና ለተለያዩ አገልግሎቶች የተያዘው በጀት በእጥፍ ይበልጣል። የ2018 በጀትን ረቂቅ በህዝብ እንድራሴዎች ምክር ቤት ተሰይመው በንባብ ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሽዴ አንድ ነጥብ ሁለት ትሪሊዮን ብሩ ለመደበኛ ወጪ መመደቡን ተናግረው ለካፒታል ወጪ ደግሞ 415 ቢሊዮን ብር መመደቡን አስረድተዋል። ይህም በህዝብ እንድራሴዎች ምክር ቤት ከፍተኛ ቅሬታ የቀረበበት ጉዳይ ሆኗል። በወቅቱ የምክር ቤት አባላት የመረጠን ማህበረሰብ የመብራትና የሆስ ካፒታል ጥያቄ ያለው እንዴት ከካፒታል በጀት የመደበኛ በጀት ይበልጣል ሲሉ ጥያቄ አንስተው ነበር። ለመሆኑ ከካፒታል ውጪ መደበኛ ወጪ መብዛቱ የሚያሳድረው ተጽዕኖ ምንድን ነው? በጉዳዩ ላይ ማብራሪያ እንዲሰጡን ባለሙያ ጠይቀናል። የፋይናንስና ኢንቨስትመንት ባለሙያው አቶ መረድ ፍቅረ ዮሐንስ ባለፉት አምስት ዓመታት ውስጥ የሀገሪቱ ኢኮኖሚ ሶስት መሰረታዊ ችግሮች ገጥመውት እንደነበር ያስታውሳሉ። የሰሜኑ ጦርነትና በሀገሪቱ የተፈጠሩ አለመረጋጋቶች የኮቪድ ወረርሽኝና የሩሲያ ዩክሬን ጦርነት እነዚህ ሶስት ጉዳዮች በሀገሪቱ ኢኮኖሚ ላይ ከፍተኛ ጫና ማሳደራቸውን ባለሙያው ዘርዝረዋል። በዚህ ሂደት ውስጥ የገንዘብ ሚኒስቴር ከብሔራዊ ባንክ ከ2012 እስከ 2017 ዓመተ ምህረት የወሰደው የቀጥታ ብድር መጠን ወደ 700 ቢሊዮን ብር ይጠጋል ያሉት ባለሙያው፣ ይህም አዲስ ገንዘብ ወደ ገበያው እንዲገባ ምክንያት ሆኗል። በዚህም ምክንያት በሀገሪቱ ኢኮኖሚ ውስጥ ያለው የገንዘብ ፍሰት እንዲጨምር ምክንያት ሆኗል ሲሉ ያስረዳሉ። አዲስ ገንዘብ ሲገባ ይሄ ሁሉ ገንዘብ የኢትዮጵያን ኢኮኖሚ በሙሉ ሙሉ ሲረብሽ ነበር የዋለ። ኦኬ። ልክ ይህንን ከሆነ በኋላ ልክ የዛሬ ኦልሞስት አሁን አስራ ሁለት ወር ሆኖናል። የማክሮ ኢኮኖሚ ማሻሻውን ኢምፕልመንት አደረግን። የማክሮ ኢኮኖሚ ማሻሻውን ኢምፕልመንት ስናደርግ አንደኛ ያው ውጭ ምንዛሬውን አስተካከል ነው። ገበያ ተኮር አደረግ ነው። የኢትዮጵያ ኢኮኖሚ አሁን ካለበት ነባራዊ ሁኔታ ኦልሞስት ወደ አስራ አምስት ትሪሊየን ብር አካባቢ ደርሷል። ግን በጣም ብዙ ብር ነው። ኢኮኖሚስት፣ ያስገባ ነው፣ ላለፉት አምስት ዓመታት ያህል አጠራቅም ስታስቀምጠው፣ አሁን መንግስት ምን እያደረገ ነው? የገንዘብ ሚኒስቴር ነገሮችን እያረመ ነው። ሁሉንም ነገር ገበያ ተኮር ሲያደርገው መንግስት በተለምዶ በግምጃ ቤት ሰነድ የሚበደረው ብድር ድሮ እሱ ባለበት ዋጋ ነበር የሚተመነው የሚከፍለው። እስከ አስራ አንድ አስራ ሁለት ፐርሰንት ነበረ የሚከፍለው የአንድ ዓመቱን ግምጃ ቤት ሰነድ ላይ ይህንንም የሚከፍለው ለጡረታ ፈንዶች፣ ለባንኮች፣ ለኢንሹራንሶች ነው። አሁን ግን ስንትሆነ ከፖሊሲ ሬቱ በላይ አስራ ስድስት ነጥብ አምስት ፐርሰንት ኦን አቨሬጅ ይከፍላል። ኦኬ፣ በጀቱን እንዳለ አሁን ስትመለከተው አብዛኛው ወጪ አሁን የአዲሱ ገንዘብ ፖሊሲ የገንዘብ ፖሊሲ ስርዓት ስለመጣ ልክ የካፒታል ኤክስፔንዲቸሩን የምናውጣውን ያህል ለእዳ ክፍያ ነው እያወጣን ያለ ነው የሀገር ውስጥ ብድር ብድር ለ መክፈል ኦልሞስት አራት መቶ ሰ አርባ ስድስት ቢሊዮን ብር ነው ያው መደበኛውን ኦልሞስት አስብ ከአንድ ነጥብ ሁለት ትሪሊዮኑ ኦልሞስት ግማሹን አካባቢ የያዘው ዕዳ ክፍያ ነው እና ወለድ ክፍያ ነው ባለፉት ዓመታት የኢትዮጵያ ኢኮኖሚ የመጣበት መንገድ በትክክለኛ አቅጣጫ ባለመሆኑ የሀገሪቱ ካፒታል በጀት ከመደበኛ እንዲወርድ ማስገድዱን አቶ መረድ ያስረዳሉ አሁን ለኢትዮጵያ ኢኮኖሚ ለመጀመሪያ ጊዜ ነው ኦልሞስት ለካፒታል ኤክስፔንዴቸር ኦልሞስት ሀያ ሁለት ከመቶ ሲያወጣ አይደለ ብዙ ጊዜ የምንመለከተው ሰላሳ እንዲሁም አንዳንዴ የድሮዎቹን በጀቶች ከተመለከትካቸው እስ ሰላሳ አምስት አርባ ከመቶም አንዳንድም የሚደርስበትም ጊዜዎች ያ በሙሉ ምንድን ነው ኢኮኖሚን ያስገደደው ለኦሞስት የካፒታል ኤክስፔንዲቸራችንን ወይም ለካፒታል ወጪ የምናወጣቸው ለመንገድ ለመሰረተ ልማት የምናወጣው በሙሉ ተጭነ ነው ኦሞስት እዳ ከመክፈል እና ወለድ ከመክፈል አኳያ ያለ ብቻ እንድናተኩር ነው እያደረገው። ላይ ከአንድ ነጥብ ሁለት ትሪሊዮኑ ለእዳ አራት መቶ አርባ ስድስት ሰማንያ ስድስት ቢሊዮን ብር አካባቢ ተመድቧል። ያ ማንን ነው የሚከፍለው? ያ የሚከፍለው ጡረታ ፈንዱን ነው። መንግስት የሚበደረው እኮ ከነዛ ነው፣ ከነዛም ነው ደግሞ የተበደረው በግምጃ ቤት ሰነድ በተለይ በተለይ ዶሜስቲክ ዴቱ እስቲል እንኳን አስበው። የውጭ ዕዳ ገና ኢትዮጵያ ሶስት ነጥብ አምስት ቢሊዮን ዶላር በዚህ የሚቀጥሉ ሶስት ዓመት መክፈል ነበርበት እሱ ራሱ ተሸጋሽጎ ነው እንጂ እንደው እሱ ቢጨምር ራሱ ኦልሞስት እንደው ካፒታል ኤክስፔንዲቸርም አይኖርም ነበር። ኢትዮጵያ ከዚህ ቀደም የተበደረችው ብድርና የሄደችበት መንገድ መሰረታዊ የሆኑ ሀገራዊ ልማቶች ላይ በጀት እንዳትይዝ እንዳደረጋት የሚያስረዱት አቶ መረድ ፍቅረ ዮሐንስ በተለይ አስፈላጊ የሚባሉ እንደ መንገድ፣ መብራት፣ ውሃና የመሳሰሉት ጥያቄዎች ምላ ምላሽ እንዳያገኙና እንዲታፈኑ አድርጓል ብለዋል ይህ ነገር ተጽዕኖ አለው ምክንያቱም እንደ ኢትዮጵያ በተለይ በተለይ ታዳጊ የሆነ ኢኮኖሚ በተለይ በተለይ በየዓመቱ ውስጥ ያስበው በየዓመቱ ከሁለት ሚሊዮን ወደ ሁለት ነጥብ አምስት ሚሊዮን ዜጋ አዲስ ሰው ይወለዳል አደለ አስበው ያ ሁለት ሚሊዮን ዜጋ ትምህርት ቤት ይፈልጋል መንገድ ይፈልጋል ጤና ይፈልጋል እነዚህ እነዚህ ነገሮች ምንም ጥያቄ የላቸው ከፍተኛ ፍላጎት አለ ከፍተኛም ኢምፓክትም አለው ይሄ ምንም ጥያቄ የለውም አሁን ግን ካለንበት ነባሪያዊ ሁኔታ እንደ ፖሊሲ ሜከርም ሆነ ስትመለከተው እንደ ገንዘብ ሚኒስቴርም እንደ ሀገርም ሆነ ስትመለከተው ግን ነገሮችን ማስታረቅ አለ። ወደፊት እንድትሄድ እስካሁን ድረስ ያበላሸውን ወይም እስካሁን ድረስ ተበላሽቶ የመጣብህን የማክሮ ኢኮኖሚ የተሰበረውን ነገር ማረም አለብህ። እሱን ካላረምክ ደግሞ ለሚቀጥለው አምስት ዓመት ሌላ ገና ደግሞ አስር ሚሊዮን ዜጋ ደግሞ ተወልዶ ይጠብቃል። እሱንም ደግሞ ለማስተናገድ ኢኮኖሚ በቂ እና አቅምም አይኖረው። የፋይናንስና ኢንቨስትመንት ባለሙያው አቶ መረድ ፍቅረ ዮሐንስ ሀገሪቱ በኢኮኖሚው ላይ መሰረታዊ ማሻሻ አካል ካላደረገች በቀጣይ ለ2019 የሚቀርበው የካፒታል በጀትም ከመደበኛው በእጅጉ የወረደ ይሆናል ይላሉ። ምክንያቱም ከፍተኛ ብድርና የወለድ ዕዳ መንግስት ስለሚከፍል፣ 32 ሚሊዮን የንግድ ፈቃድ ባለበት ሀገሩ ውስጥ 63 ከመቶ ታክስ አይከፍልም ማለት አደጋ ለምንድን ነው የማይከፍለው? ያ ሁሉ ገቢ እኮ ካፒታል ኤክስፔንዲቸር ለመዋል ይቻል ነበረ አይደለ? እሱን እያጣኸው ነው ያለው። ዛሬ እየቆነጠጥከው ነው ያለው አይደለ የሚያስፈልገው የመንግስት የካፒታል ኤክስፔንዲቸር አንድ ኢኮኖሚ አጥንት ነው። ልክ እንዴት ነው ልክ ኢኮኖሚ ልክ እንደ ሰው ልጅ ገላ አድርገ ብትመለከተው ሰውነት አድርገ ብትመለከተው፣ ግል ሴክተሩ ስጋው ነው፣ ፐብሊክ ሴክተሩ አጥንቱ ነው። ፐብሊክ ሴክተሩ አጥንቱ መንገድ፣ መሰረተ ልማት፣ ቴሌኮም እነዚህ የመሳሰሉት ናቸው። እነዚህ ማንም ግል ሴክተር በወጪ አይችላቸውም። ይሄ መንግስት የሚያወጣቸው የካፒታል ኤክስፔንዲቸሮች ናቸው። እነዚህ ነገሮች የተያያዙ ነገሮች ናቸው። ባለሙያው የህዝቡ መሰረታዊ የሆኑ የመንገድ፣ የሆስፒታል እና የመብራት ጥያቄዎች ምላሽ እንዲያገኙ ከመደበኛ በጀቱም የካፒታል በጀቱ ከፍ እንዲል የገቢዎች ሚኒስቴርና የጉምሩክ ኮሚሽን ላይ መንግስት መሰረታዊ ለውጥ ማምጣት እንዳለበት ጠቁሟል። በሀገሪቱ የንግድ ፍቃድ አውጥተው ከሚሰሩት ውስጥ 63 በመቶ ወደ ግብር ስርዓቱ እንዳልገቡ ተጠቁሟል። እነዚህን ወደ ግብር ስርዓቱ የማስገባት ኃላፊነት ደግሞ የገቢዎች ሚኒስቴርና የጉምሩክ ኮሚሽን ነው ተብሏል።